አሁን ህማማት መጥቷል፣ አይደለ እስከ ምሽት አንድ ሰዓት ይጾማል። በዚህ ጊዜ ሰላምታ የለም። ሰላምታ የለም ስንል እጅ በመጨባበጥና በመሳሳብ ማለት ነው። በዚህ ጊዜ ማለትም በሰሙነ ህማማት ማለት ነው። በመስቀል ምልክት ከላይ ወደ ታች፣ ከግራ ወደ ቀኝ እና መሐል ላይ የምንጨርሰው በመስቀል ምልክት አድርገን መሳለም የለም። ነገር ግን በቃላችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን መንፈሳዊ ስራችንንም፣ ሌሎቹን ነገሮች መጀመር እንችላለን። በዚህ ሳምንት አይዘፈንም። ባል ከሚስት ጋር አይተኛም። አርባውም አይደረግም። የሰሙነ ህማማትን ሳምንት እንዴት እናሳልፈው? እንዴት እንጹም? እንዴት እንጸልይ? እንዴትስ እንስገድ? በሰሙነ ህማማት ማማተብ፣ ማዕድ መባረክ፣ መልክዓ መልካት መድገም ይቻላል አይቻልም? የምንጸልያቸውና የማንጸልያቸው ጸሎቶችስ አሉ ይሆን? በዚህች አጭር ቪዲዮ ሁሉንም ጠቅላላ አድርገን እናየዋለንን። ሰላም ውድ የዚህ ቻናል ቤተሰቦች፣ ዛሬ በህማማት ውስጥ ማድረግ የሌሉብንን ነገሮች እና ምንስ ማድረግ አሉብን የሚሉ ጉዳዮችን የምናይ ይሆናል። መምህሮቻችን አባ ገብረ ኪዳን፣ መምህር ምትኩ አበራ እንዲሁም ሌሎቹን መምህራን ተካትቷል በዚህ ቪዲዮ። በመጀመሪያ ግን እንደተለመደው ይህ ቪዲዮ ለሌሎች ወንድምና እህቶች ይደርስ ዘንድ እንደተለመደው ሁለት ሺና ሶስት ሺህ ላይክ በማድረግ እና እንዲሁም ሰብስክራይብ በማድረግ ጀምሩ። ቀጥታ ወደ ትምህርቱ እናልፋለን አባታችን አባ ገብረ ኪዳን ያስተምሩናል አሁን ህማማት መጥቷል አይደል ህማማት መጣ በህማማት እንግዲህ በቀን ስንት ጊዜ ነው የሚበላ አይደል ንገሪኝ አንድ ጊዜ ነው ስለዚህ አሁን ህማማት የሚጾም እስከ ምሽት ስንት ሰዓት ነው አንድ ሰዓት ይጾማል እስከ ምሽት አንድ ሰዓት ይጾማል በዚህ ሳምንት አይዘፈንም ባል ከሚስት ጋር አይተኛም አረባውም አይደረግም። እንኳን እቺ ሳምንት ብቻ ማለት በህማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና፣ የአይሁድ ዘመድ በህማማት ደስ ያለው ሰው፣ የትንሣኤ ዕለት ያልቅስ የአይሁድ ወገን ስለሆነ። በዚህ ሰሞን መስገን ነው። አንድ መልእክት በዚህ ሳረሰው ላስተላል በህማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን፣ በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁ ይህ ነው የዚህ ሳምንት በዓል የሚሰገድ በሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችንና ባለ እግዚአብሔር ነው ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም። እንሰግዳለን። ስለዚህ ይሰገዳል ነው እንዳትከፋፈሉ ቤተክርስቲያን ላይ። የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይኸው ነው። እንግዲህ ምንም በዓል ቢመጣ በህማማት ብቻ ነው እንጂ በሌላ ጊዜ በበዓል አይሰገድም። ለአባታችን ለአባ ገብረ ኪዳን ቃለ ሕይወት ነው ያሰማልን። በህማማት እነዚህን ነገሮች አታድርጉ ይሉናል። መምህር ምትኩ አበራ ወደ ቪዲዮ። አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሞን ህማማት ውስጥ ሲያቅፉን ወይም ሲጨብጡን፣ ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በህማማቱ ሰሞን የሰራነውን ኃጢአት በሙሉ ለካህኑ እየተናገርን ይፍቱኝ የምንልበት አይደለም። በሰሞን ህማማት ምን ይደረጋል የሚለውን እንመልከት በጥቅሉ በሰሙነ ህማማት ቤተ ክርስቲያናችን እኛም ሶስት ዋና ዋና ጉዳዮችን እንከውናለን። ይህንን ምናልባትም በስዕል ለማስቀመጥ የሶስት ማዕዘን ቅርጽ ብታመጡ ወይም ሶስት ማዕዘን ብትስሉ፣ አንደኛው ማዕዘን ላይ የ5500 ዘመን የጌታችን የመድኃኒታችን የኢየሱስ ክርስቶስን ህማሙን መከራውን በምናስብበት በዚህ በሰሞነ ህማማት ማለት ነው። አንደኛው ማዕዘን ማዕዘን ላይ 5500 ዘመንን እናስባለን። ሁለተኛው ማዕዘን ላይ ደግሞ የክርስቶስ መከራን እናስቀምጣለን። ሶስተኛው ማዕዘን ላይ ደግሞ የኛን ኃጢያት፣ የኛን በደል የምናዘክርበት የምናስታውስበት ነው ማለት ነው። ሰሞነ ህማማት ውስጥ 5500 ዘመንን ያለፈውን የ5500 ዘመንን ኑሮ እናስታውስበታለን። በዚያን ዘመን ቅዳሴ አልነበረም፣ በ5500 ዘመን ውስጥ ማለት ነው። በዚያን ዘመን ቅዱስ ስጋውና ክቡር ደሙ ወይም ቅዱስ ቁርባን አልነበረም። በዚያን ዘመን ጸሎተ ፍትሃት የሚባል ነገር የለም። በዚያ ዘመን በመስቀል መባረክ የለም። ራሱ መስቀል የተባረከበት የተገኘበት ወቅት ስላልሆነ ማለት ነው። በዚያን ዘመን በጥቅሉ ፍጹም ድህነት አልነበረም። ልክ እንደዚሁ በሰሞነ ህማማትም በህማማቱ እለታት ማለት ነው ቅዱስ ስጋውና ክቡር ደሙ አይፈተትም። ይሄ ማለት ቅዳሴ የለም ማለት ነው። ከእለተ ሐሙስ በስተቀር ክርስትና የለም፣ ፍትሃት የለም፣ ማህሌት የለም፣ መስቀል መሳለም የለም፣ እግዚአብሔር ይፍታ የሚል ኑዛዜም የለም። በዚህ ጊዜ ሰላምታ የለም፣ በሰሞነ ህማማት ውስጥ ማለት ነው። በአምስት ሺህ አምስት መቶ ዘመን በሚታሰብበት ጊዜ ሰላምታ የለም። ሰላምታ ማለት እጅ በመጨባበጥና በመተቃቀፍ ማለት ነው። በቃላችን ሰላም እንባባላለን፣ በመተቃቀፍና እጅ በመጨባበጥ ግን ሰላምታ የለም፣ በርቀት ካልሆነ በስተቀር ማለት ነው። ለምን አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መጥተው በሰሞነ ህማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በስህተት ከተደረገ ያንን በዓሉን ላለማሰብ እንደተደረገና ኃጢአት እንደተሰራ ሊቆጠር አይችልም። ግን ምንድን ነው ምክንያቱ ብለን ስንጠይቅ የይሁዳን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠቱን ሁኔታ እንድናስታውስ ወይም የዛ መታሰቢያ ነው። ለይሁዳ የተደረገ መታሰቢያ አይደለም። እሱ መታሰቢያ የለውም፣ ጌታን አሳልፎ ስለሰጠ በመዝሙረ ዳዊት ላይ ተጽፎ እንደምናገኘው ወይም በመዝሙረ ዳዊት ላይ እንደምናነበው መታሰቢያ የለውም። እሱ ነገር ግን የሰራው ስራ ወይም ያደረገው ድርጊት ምእመናን ቆም ብለው ራሳቸውን እንዲያስቡና አሳልፎ ስለመስጠት እንዲማሩ ወይም እንዲያስቡ የምታደርግበት መንገድ ነው ማለት ነው። በዚህ ጊዜ ሰላምታ የለም። ሰላምታ የለም ስንል እጅ በመጨባበጥና በመሳሳብ ማለት ነው። በርቀትና በድምፅ ግን ሰላምታ አለ። አንዳንድ ሰዎች በዚህ በሰሙነ ሕማማት ድንገት ሰዎች መጥተው ሲያቅፉ ነው። ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨበጡት ይችላሉ። በዚህ ጊዜ ልክ ትልቅ አጥያት እንደተሰራ አድርገው የሚደነግጡና እነዚያን ሰዎች የሚገፈትሩ ሰዎች አሉ። ይህ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ አጥያት አይቆጠርም። በዚህ ጊዜ ቤተክርስቲያን አንሳለምም። ቤተክርስቲያን መሳለም ማለት አማትበን የተቀደሰውን የተባረከውን በሜሮን የከበረውን ማለት ነው። ግንቡን ስመን ነው ምንገባው ወይም ደግሞ ተሳልመን ነው ምንገባው። በዚህ ጊዜ ግን ዝም ብለን ነው እጅ ምንነሳው እንጂ አናማትብም፣ አንሳለምም በዚህ ጊዜ ማለትም በሰሞነ ህማማት ማለት ነው። በመስቀል ምልክት ከላይ ወደ ታች፣ ከግራ ወደ ቀኝ እና መሀል ላይ የምንጨርሰው በመስቀል ምልክት አድርገን መሳለም የለም። ነገር ግን በቃላችን በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ ብለን መንፈሳዊ ስራችንንም ሌሎቹን ነገሮች መጀመር እንችላለን። በቤተክርስቲያናው ምንባባት ሲነበቡ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ ተብሎ ይጀመራል። በጣታችን የመስቀል ምልክት አድርገን አናማትምም እንጂ በቃላችን ግን ስመ ስላሴን መጥራት ይቻላል ማለት ነው። መልክ አይደገምም ማለት ነው። ስብዓትም አይባልም። በአደባባይ በማዕድ ጊዜ ስብሐት ለአብ ተብሎ ጸሎት አይጸለይም። ምክንያቱም በስብዓት ውስጥ አንድ የምንጸልየው ጸሎት ስላለ ነው። በስብዓት ውስጥ ማለት ነው። እነዚህን ነገሮች በሙሉ እያደረግን ያን 5500 ዘመንን እናስባለን ማለት ነው። እዚህ በሰሙነ ህማማት የክርስቶስ መከራ መስቀል ይታሰባል ማለት ነው። መከሰሱ፣ መሰደቡ፣ መያዙ፣ መገረፉ፣ መታሰሩ፣ በአይሁድ ፊት መናቁ፣ በዘንግ መመታቱ፣ ምራቅ መቀበሉ መስቀል መሸከሙ መሰቀሉ መራራ መጠጣቱ እና ሞቱ እነዚህ በሙሉ ይታሰባሉ ቃለ ህይወትን ያሰማልን ለመምህራችን እናንተም ኮመንት ላይ ሀሳብ አስተያየት እየሰጣችሁ ህማማትን አስመልክቶ እየተማማረን እንቀጥላለን ላይክና ሰብስክራይብ ያላደረጋችሁ ካላችሁ እያደረጋችሁ ወደ ቀጣዩ ቪዲዮ የምናልፍ ይሆናል የሰሙነ ህማማትን ሳምንት እንዴት እናሳልፈው? እንዴት እንጹም? እንዴት እንጸልይ? እንዴትስ እንስገድ? በሰሙነ ህማማት ማማተብ፣ ማዕድ መባረክ፣ መልክዓ መልካት መድገም ይቻላል አይቻልም? ማማተብ ማማተብ ይቻላል። ለምን ብትሉ አንድ ሰው ካላማተበ የአጋንንትን ውጊያ ድል መንሳት ስለማይችል ነው። ስለዚህ በግል ጸሎት አታማትብ አይባልም፣ አይከለከልም። ማዕድም በሚመገብ ሰዓት ጸሎት አድርጎ አማትቦ መመገብ ይችላል ማለት ነው። ከዚህ ጋር ተያይዞ የተከለከለው ለካህናት በብዙሃን ፊት ቡራኬ መስጠት የሞተ መፍታትና መስቀል መሳለም ማሳለም ነው የተከለከለው። ይህም የተደነገገበት ምክንያት በማእሰረ ሰይጣን 5500 ዘመን ታስሮ የነበረውን የአዳምን ልጅ ለማጠየቅ ለማስታወስ ነው እንጂ በማዕድ ላይ አታማትቦ የሚል ህግ አልተሰራም። ጸሎትን በተመለከተ ጸሎትን በተመለከተ የተከለከለ ጸሎት የለም። ጸሎት ሃይማኖትን በተመለከተ ስለኛ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛውም ቀን ከሙታን ተለይቶ ተነሳ እስከሚለው ድረስ ከሰኞ እስከ ሐሙስ ድረስ አይጸለይም። ይህም የሆነው ታሪኩን ለማስታወስ ነው እንጂ ጸሎቱ የሚከለከል ሆኖ አይደለም። ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ አይሁዳውያን መከሩ። ከሐሙስ እስከ አርብ መከራውን ተቀበለ። አርብ ስድስት ሰዓት ላይ ተሰቀለ እንላለን። አርብ ከዘጠኝ ሰዓት ጀምሮ ሞተ ተቀበረ እንላለን። ተነሳ የምንለው ደግሞ ቅዳሜ ለእሁድ ሌሊት ስድስት ሰዓት ላይ ይሆናል ማለት ነው። መልክዓ መልኮች አለመደገማቸው ደግሞ ወደ ነገረ መስቀሉ ለማድላት ነው እንጂ ተከልክለው አይደለም። በዚህ ወቅት ከስግደቱና የህማማቱን መከራ ከሚያሳስቡ መጽሐፎችን ከመጸለይና ከመስማት ጋር ተያይዞ ድርሳናትንና ገድላትን ለማንበብ ጊዜ ይጠፋል ከሚል ነው እንጂ የተከለከለ ድርሳንና ገድል የለም። ዓለም የዳነው በክርስቶስ ቤዛነት ነውና የክርስቶስን የህማማት ነገር አይቼ አይቼ አንብቤ አንብቤ ሰምቼ ሰምቼ ጊዜ አለኝ የሚል ሰው ድርሳናትን እና ገርናትን ጸሎት ማድረግ ይችላል ማለት ነው። የቤተ ክርስቲያናችን የሥርዓት መጽሐፍ ፍትሐ ነገሥት በሰሙነ ህማማት ሳምንት ብዙ እንዳንበላ ብዙ እንዳንጠጣ፣ እንዳንደሰት አዝዟል። እስከ ምሽቱ አንድ ሰዓት እየጾምን በቆሎ ወይም ደግሞ ቂጣ በጨው እየበላን ጾሙን እንድናሳልፍ ታዝዘናል። ሰሙነ ህማማት ይቅርታን ምሕረትን የምናገኝበት ከጨለማ ወደ ብርሃን የምንወጣበት ስለሆነ በዚህ ሳምንት እጅግ በጣም እንድንተጋ አባቶቻችንን አዝዘውናል። ከሰኞ እስከ አርብ ባለው አምስት ቀን ውስጥ 6666 ስግደት እንሰግዳለን። በአንድ ላይ ካህናቱ ያዘዙንን እየተቀበልን የምንሰግዳቸው ስግደቶች ብዛታቸው በጌታችን የግርፋት መጠን ልክ 6666 ይሆናሉ። ይህንን እንግዲህ በአምስት ታካፍሉት፣ ወደ አንድ ሰው በቀን ማለትም ደግሞ ሰኞ ቀን ብቻ ማክሰኞ ቀን ብቻ እያልን ስናስለው ከ1300 በላይ ስግደት ይሰግዳል ማለት ነው። በዚህ በሰሙነ ህማማት ሳምንት የሚነበበውን ግብረ ህማማት ለመስማት ፍትሃ ነገስት የስድስት ወር ጎዳና ተጉዛችሁ ቢሆን ግብረ ህማማት የሚባለው መጽሐፍ ንባብ እንዳያመልጣችሁ ብሎ አዝዟል። አዎ ቤተ ክርስቲያን መሄድ የማይችሉ እህትና ወንድሞች፣ አረብ ሀገር፣ ውጭ ሀገር ያሉ እህትና ወንድሞች እንዴት መስገድ ይችላሉ ያልን እንደሆነ መዝገበ ጸሎት ላይ ህማማተ መስቀል እና የሰሙነ ህማማት ስርዓትና ስግደት የሚል መመሪያ አለ። በዛ መሰረት ያንን መዝገበ ጸሎት ይዘው መጽፉ ከሌላቸው ደግሞ አፕሊኬሽኑን አወርዳችሁ እዛ ላይ በሚያዘዙ መሰረት ለጊዜው መስገድ ትችላላችሁ። በህማማት ለምን ይሰገዳል? አጠቃላይ የሚሰገደውስ ስንት ነው? መጋቢ አዲስ ነቃ ጥበብ ከፍ ያለው በሰሙን ህማማት እንኳን ታስታውሳላችሁ። ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ህማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙን ህማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት ዓርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው ለከ ኃይል እየተባለ የሚሰገደው ለህማሙ ይደሉ፣ ለመስቀሉ ይደሉ፣ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ መገረፉን የምታስብበት ነው እለተ ስቅለት ላይ እለተ አርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው ታስታውሱ እንደሆነ በተለየ ዜማ ግፍኦም እግዚኦ ለለ ይገፉኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራ። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንግዲህ በህማሙ ጊዜ በተሰቀለ ጊዜ ለእኛ ብዙ ትምህርቶችን አስተምሮናል። የሚያደርጉትን አያውቁምና ይቀርበላቸው በማለት ደግሞ ፍጹም የሆነ ይቅርታን አስተምሮናል። በቀጣይ ከዲያቆን ሄኖክ ኃይሌ ጋር ቆይታ እናደርጋለን። የመጨረሻው ትምህርት በመሆኑ በጥሞና እንከታተል። ጌታ በተሰቀለ ጊዜ መስቀል ላይ ሰባት ቃላት ተናግሯል። የመጀመሪያው ቃል ምንድን ነው? አባት ሆይ የሚያደርጉትን አያውቁምና ና ይቅር በላቸው። ይገርማቸዋል ክርስቶስ የሚያደርጉትን አያውቁምና እና ይቅርበላቸው ያለው ገና መስቀል ላይ እያለ ነው። ከኔ ጋር ናችሁ? አው ገና ሚስማሩ ከእጁ ሳይወጣ አሁን ከዚህ ጉባኤ ስትወጡ ምእመናን፣ እዚሁ ጉባኤ ላይ ቆይታችሁ ስትወጡ አንድ ሰው እግራችሁን ቢረግጣችሁ ወይ ይቅርታ ቢል ትቀበላላችሁ? አትቀበሉ ትቀበላላችሁ። ግን እግራችሁን ረግጦ ጭፍልቅ አርጎ እያሸ ይቅርታ ቢላችሁስ ትቀበላላችሁ? መጀመሪያ እግርን ከግሬ ላይ ምን በል አንሳ ክርስቶስ እኮ ሚስማሩ ከእጁ አልወጣም። ገና እኮ የሸዋ ክሊሉ ልቡ ድረስ ይሰማዋል። እያመመው ነው የሚያደርጉትን አያውቁምና። እኛ እኮ ይቅርታ ካረግን እንኳን ካለፈ በኋላ ነው። የዛሬ አስር ዓመት ምናምን የተበደለውን ነገር መቼ ስትቸልሻለው እንላለን። እሱንም አንልም በእውነት የወጋ ቢረሳ ይኸው ታቁታላችሁ። ሲቆይ የረሳው ልጅ መሰለሽ። እንድን የምንለው ተወቅቶ ያረሳው የረሳው ማን ብቻ ነው ክርስቶስ። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን ያውቁ። አሁን እዚህ መካከል ይህን ትምህርት የምትሰሙ ሰዎች ሰው ይቅርታ ማድረግ እንዳለበት ታምናላችሁ? እናምናለን። ግን የሆነ ይቅርታ ያላረግንለት ሰው የለም ወይ? የሆነች ይቅርታ ብሞት አላረግላትም የምትሏት ሴት የለችም ወይ? ሁላችንም ህይወት ውስጥ ይቅርታን እንስማማለን። ግን እገሌ ከሆነ በሱ አትምጡብኝ እንላል። እሷን ይቅር ብል ሞቼ እገኛለሁ እንላል። እሱን ነው ይቅር በል ያለህ ክርስቶስ። እሱን እሱን ነው ተመልከቱ። ክርስቶስ እዛው ነው ይቅርታ ያደረገው የሚያደርጉትን አያውቁም እና ይቅር በላቸው ሲል እዛው እያመመው ነው። አለፈ ብሎ አይደለም። ይቅርታ ያማል ወይ? አዎ ያማል። ይቅርታ ይከብዳል፣ ግን ይቅርታ አድርጉ። የይቅርታን ህመም ከክርስቶስ በላይ የሚያውቀው የለም። በይቅርታ አይደል እንደ የተሰቃየው? ይቅርታ አይደል እንዲያቆሰለው? ይቅር ብሎን አይደል እንደሞተው? የይቅርታን ኃይሉን መስቀል ላይ ያየ ነው። የሚያደርጉትን አያውቁምና ምን በላቸው ይቅር አሁን፣ ይቅርታ አርጉ የምትባሉትን ሰዎች፣ አንዳንድ ሰው ይቅር በፍጹም ይላል። እስቲ ልጠይቃችሁ ምዕመናን፣ የበደሉን ሰዎች ምንም ያህል ቢበድሉን አይሁድ ክርስቶስ ላይ ያደረሱትን መከራ ያህል በድለውናል? በድለውናል አልበደሉንም። የክርስቶስ ያህል አልተሰቃየንም። አይ መቼስ አንዳንድ ሰው ክርክር ይወድ የለ፣ ኧረ የእሱ ይሻላል ይላል። አንዳንድ ሰው ኧረ የእሱ ይሻላል፣ የእኔ ይብሳል። እሺ ይባስ፣ ግድ የለም። ከክርስቶስ በላይ ሰዎች በድለው ይሆናል። አንተ እንደ ክርስቶስ ንጹሕ ነው ወይ? አይደለም። እሱ እኮ ንጹሕ ሆኖ ነው የተበደለው። ግን የሚያደርጉትን አያውቁምና ይህንን የይቅርታ ልብ ለሁላችን ያድለን። ለጠቅላላ እውቀት አደለም የምነግራችሁ። ይህን የምትሰሙ ሰዎች ይቅርበሉ የበደሏችሁን ሰዎች ለራሳችሁ ስትሉ። ቂም መያዝ ማለት ምዕመናን ሰው ለመጉዳት ብሎ መርዝ መጠጣት ማለት ነው። ሰው ለማበሳጨት ብሎ መርዝ መጠጣት፣ የምትጎዳው ራስነ። ለምን ነፍስህን ታቆስላት? አለ እዛው መስቀል ላይ። ይህን ንግግር ተናገረ ጌታ። ይህን ሲናገር የቀኝ ወንበዴ ልቡ ተሰበረ። እኔ ባልደረሱብኝ ሰዎች ላይ ደርሼ የሰው ንብረት ስቀማ ደም ሳፈስን የኖርኩት እሱም ለሚያሰቃዩት ሰዎች ይጸልያል ወይ ብሎ ልቡ ተሰበረና ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ። ለሰቃዮችህ ካዘንክማ ለእኔ አትጨክንብኝም እባክህ ማረኛለ ይላል ቅዱስ ዮሐንስ አፈወርቅ። ወንበዴሆን የመለሰ ሁላችንን ይመልሰን። ህማማት ውስጥ ማድረግ የሌሉብንን ነገሮች ምንድን ናቸው? በህማማት የማይደረጉ ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን አላችሁ? ቸርነቱ የበዛ ልዑል እግዚአብሔር ስሙ የተመሰገነ ይሁን። በህማማት ሊደረጉ የማይገቡ አንደኛ ቅንጡ ወይም የቅንጦት መጠጦች ወይም የሚያሰክሩ መጠጦች እየተከለከሉ ናቸው። ሁለተኛ መስቀል መሳለም አይፈቀድም። ሶስተኛ ሰው ቢሞት ፍትሃት አይፈጸምም። እሁድ ጠዋት፣ የሆሳዕና ጠዋት እግዚአ ህያዋን ይነበባል፣ ጸሎተ ፍትሃት ይደረጋል። በህማማት የሚያርፍ ሰው ወይም የሚሞት ሰው ካለ ፍትሃቱ እሁድ ስለተፈጸመለት ዝም ብሎ ቀብሩ ይከናወንለታል ማለት ነው። ፍትሃቱ ተፈጽሞለታል። ሁሉም ክርስቲያኖች ወደ ቤተክርስቲያን ሂደው ይህንን ፍትሀት ያስሄዳሉ ማለት ነው። አራተኛ ጌጠኛ ልብስ መልበስ አይቻልም። ምክንያቱም ሳምንቱ የመከራ ጌታችን ኢየሱስ ክርስቶስ መከራ የተቀበለበት ሳምንት ስለሆነ የጌታችንን መከራ የምናስብበት ሳምንት ስለሆነ ማለት ነው። አምስተኛ ባልና ሚስት በግብረ ስጋ ግንኙነት መፈጸም ወይም መገናኘት፣ የግብረ ስጋ ግንኙነት ማድረግ እጅግ እጅግ እጅግ በጣም የተከለከለ ነው። ይህንን ማድረግ ደግሞ ከጌታችን ሰቃለያን ወይም ደግሞ ከአይሁድ ጋር መተባበር ነው ነው የሚለው። ስድስተኛ አብዝቶ መመገብ አይቻልም፣ ይልቁኑ ምግብን ለድሆች ማካፈል እንጂ። ሰባተኛ ተላ ደስታ ማድረግ በጣም የተከለከለ ነው። በዚህ ሳምንት መሳቅ፣ መዝፈን፣ መጨፈር፣ ሌላ ሌላም ስራ ማድረግ ጌታን ከሰቀሉት ከአይሁድ ጋር መተባበር ነው ማለት ነው። ስምንተኛ እርስ በርስ መሳሳም አይቻልም። ምክንያቱስ ከተባለ ጌታን በመሳም አሳልፎ ከሰጠው ከይሁዳ እንዳይሆን ቁጥራችን መጠንቀቅ ያስፈልጋል ማለት ነው። ዘጠኝ ጾሙ እስከ ምሽቱ አንድ ሰዓት ድረስ ነው የሚጾሙ ማለት ነው። ከዛ በፊት መሽረፍረፍ መዝረክረክ አይቻልም ማለት ነው። አስረኛ ግብረ ሕማማትን መስማት ያስፈልጋል። ጊዜ የሌላቸው ሰዎች ቢኖሩ በስራ የተወጠሩ ሰዎች ቢኖሩ እንኳን ጠዋትና ማታ፣ ሌሊት ቀደም ብሎ አስራ አንድ ሰዓት በመግባት የጌታችን የኢየሱስ ክርስቶስን ህማማቱን መስማት ያስፈልጋል ማለት ነው። ግብረ ህማማት ማለት ጌታ የተቀበላቸው ጸዋትወ መከራዎችን የሚናገር የመከራውን ዝርዝር የሚናገር የጌታችን የኢየሱስ ክርስቶስን ፍቅሩን የሚገልጽ ለእኛ ሲል የከፈለውን ዋጋ የሚናገር መጽሐፍ ማለት ነው። አስራ አንደኛ ደግሞ ያስለመድነውን ጸሎት ከቅዳሴዎች ሁሉንም መጸለይ እንችላለን። ቅዳሴ በግል ለምሳሌ ቅዳሴ ማርያም የሚጸልይ ሰው ካለ መጸለይ ይችላል። መልካ መልክ መድገም ይችላል። መልካ ማርያም፣ መልካ ኢየሱስ፣ አንቀጸ ብርሃን፣ ውዳሴ ማርያም፣ የዘወትር ጸሎት፣ ይህንን ሁሉ ኪዳን፣ ሊጦን፣ መስተብቁዕ ያስለመድነውን ጸሎት ሰይፈ ስላሴ የሚሆን ሰይፈ መለኮት የመሳሰሉትን መጻሕፍቶች በሙሉ በግላችን መጸለይ ያስፈልጋል ማለት ነው። ነገር ግን አብዛኛውን ጊዜ የህማማት ሳምንት ስለሆነ መቶ ሃምሳ መዝሙረ ዳዊትና ውዳሴ ማርያም ሰዎች አብዝተው እንዲጸልዩ ይመከራል ማለት ነው። በቀን መቶ ሃምሳ ዳዊት መዝለቅ ዳዊት የተማሩ ሰዎች ማለት ነው። ውዳሴ ማርያም የተማሩ ሰዎች በቀን የሰባት ቀን ውዳሴ ማርያም ሙሉውን ከተቻለ በየሰዓቱ ካልተቻለ ግን በቀን በቀን መጸለይ ያስፈልጋል ማለት ነው። ይህ ሳምንት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ዋጋ የከፈለበት ሳምንት ዋጋ የከፈለበት ሳምንት፣ የሞተልን፣ የተገረፈልን፣ የተሰቀለልን፣ መከራ የተቀበለልን፣ ወደ መቃብር የወረደልን፣ ወደ ሲኦል የወረደልን ለእኛ ሲል ይህንን ሁሉ ስቃይ ጎኑን የተወጋልን እጆቹን የተቸነከረልን፣ እግሮቹን የተቸነከረልን፣ አክሊለ ሦክ ያደረገልን፣ መራራ ሐሞት የጠጣልን፣ ስድብ የተሰደበልን፣ ምራቅ የተተፋልን፣ ይህን ሁሉ መከራ ለእኛ ሲል ነውና የተቀበለው ጌታችን ኢየሱስ ክርስቶስ ለእኛ ያደረገውን ፍቅሩን እያሰብ የምናመሰግንበት ሳምንት ስለሆነም ይህንን ሳምንት በጥንቃቄ ግብረ ህማማት በመስማት በቤተ ክርስቲያን ሁላችንም እንድናሳልፍ የልዑል እግዚአብሔር ቸርነት ይሁንልን። የመቤታችን የቅድስት ድንግል ማርያም ምልጃና ጸሎት የአበው ቅዱሳን ረድኤት ከሁላችን ጋር ይሁን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይን። የዛሬው ቪዲዮዎች እነዚህን ይመስሉ ነበረ። ህማማት ውስጥ ማድረግ የሌሉብንና እንዲሁም ደግሞ ማድረግ ያሉብንን ነገሮች በጥቂቱ ተመልክተናል። ሌሎች ጥያቄ የፈጠሩባችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ ብጽፉልኝ ምላሽ ማዘጋጅላችሁ ይሆናል። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ። እንዲሁም በዚህ ቻናል በቀጣይ የሚለቀቁ ግሩም የሆኑ ለጥያቄዎቻችሁን መልስ የሚሰጡ ትምህርቶችን እንዳያመልጣችሁ ሰብስክራይብ ማድረግም አትርሱ። እንዲሁም የደውል ምልክቷንም ተጫኑ። እንዲሁም እንግዲህ ቪዲዮውን ሌሎች እንዲጠቀሙበት ሼር አድርጉላቸው። ናታን ሚዲያም በሱፐር ታንክስ ይደግፉ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜን ተመኘው። መልካም የስሙነ ህማማት ሳምንት